አሰላም አሌይኩም ሰላም ለእናንተ የውድ ቤተሰቦች፣ ዛሬ ደግሞ ይዤላችሁ አጠር ያለች ቪዲዮ በጣም ጠቃሚ ይዤላችሁ መጥቻለሁ ማለት ነው። እና ይሄንን ቅጠል ብዙ ጊዜ ለምግብነት እንጠቀመዋለን በእኛ አካባቢ። ደግሞ እንደዚህ አረብ ሀገር ለምንኖረው ይሄንን ስሙን ታውቁታላችሁ። የማታውቁት ሰው ካላችሁ ስሙን እንድነግራችሁ ነው ማለት ነው። ስሙን የሚያስፈልግበት ምክንያት ባለፈው በሰራው ቪዲዮ የእኔ ጤና ቪዲዮ የኔ ጤና ዩቱብ የሚሰራው እሱ በሰራው ቪዲዮ ላይ ማለት ነው። ስለዚህ ቅድመ እረጣ የሚከላከሉ ከቅድመ እረጣ የሚያሰቃዩንን በሽታዎች እነሱን ይከላከላል ብሎ ካስቀመጣቸው ነገሮች አንዱ ነው ማለት ነው እና እሱ እዛ ጋ እንደገለጸው በኢትዮጵያ ጠቢብ ተክል ነው ስሙ እኔ ደግሞ ያው ጠቢብ ተክል በእኛ አካባቢን የሲባል ሰምቻል አቅም እኔ እንዳየሁት ይሄንን ቅጠሉን ከሴ የሚባላል አካባቢ ከሴ ይመስለኛል እናንተ ደግሞ እስኪ ካወቃችሁት እናንተም ንገሩኝ ኢትዮጵያ ያላችሁ ማለት ነው ስሙ ምን እንደሆነ ግን እዚህ አካባቢ እዚህ የምንኖር ደግሞ አረብ ሀገሮች የምንኖር ደግሞ ስሙ ምን መሰላችሁ መሬምዬ ነው ስሙ እና የትኛውም ቤት አረብ ቤት ይገኛል። በተለይ ደርቆ እንደዚህ ስጋ ምናምን ላይ ይደረጋል ማለት ነው፣ እንደ ቅመም ይጠቀሙበታል። እና ፍሬሹንም ደግሞ ሱፐር ማርኬት ይገኛል፣ አሁን በዚህ ጊዜ አሁን ይገኛል። በዚህ ሰዓት እኔም አሁን እዚህ እኛው አጠገብ ያለው ነው ያገኘሁት ያገኝቸው ገዝቸው ነው ከዛ ማለት ነው። እና ቪዲዮውን አጠቃቀሙን ምኑን የምትፈልጉ ከሆነ የኔ ጤና ቪዲዮ ሄዳችሁት በደንብ የኔ ጤናን ስለዛ፣ በደንብ ያስረዳችኋል እሱ ቅድመ እረጣ የሚከላከሉ ነገሮች ብሎ ካስቀመጠው ነገር ነው። እና ሌሎችም ነገር ዘርዝሯል እንዴት አጠቃቀመውን ምናምን እዛ ሄዳችሁት። እኔ ግን ዋና ዋናው የመጣሁበት ምክንያት፣ እዚህ ቪዲዮ መስራት ያሰብኩበት ምክንያት ምናልባት እንደ እኔ ካላወቃችሁት፣ ስሙን በአረበኛ ስሙን ለመንገድ ነው እና ያው እንደምታወትም እዚህ ጋር ተጽፏል። በጣም ሜሪምዬ ነው የሚለው እና የምትፈልጉ ከሆነ ገዝታችሁ ተጠቀሙታላችሁ ማለት ነው። ለምን ስሙ ያው አንዳንድ ሰው ስለማያቅ እንደ ለአንድም ለሁለትም ሰው ይጠቅማል ብዬ ነው ማለት ነው የሰራሁት ይሄንን ቪዲዮ እና እዛም ደግሞ በተቻለ መጠን ደግሞ የምታውቁትም በኢትዮጵያ ስሙን ንገሩን። ከሴም ይባላለን፣ እንጃ ኢትዮጵያ ደማከሴ ሳይሆን ደማከሴ ሌላ ነው። ከሴ የሚባል ደግሞ አለ ሌላ እንደዚህ እናቶች እንትን ሲሉ አንዳንድ ጊዜ እንደዚህ ሳርጋ ምናምን መጥቶ አንድ ላይ ይጎዘጎዛል። ምን ይላል እኔ ሽታው ያን ያንና እናያለኝ። እስኪ የምታውቁ ካላችሁ ንገሩኝ። እና ከላስ ደግሜ እንደነገርኳችሁ ደግሞ ያው ባረብ፣ በአረበኛ ምርምዬ ነው የሚባለው። ገስታችሁ መጠቀም ከፈለጋችሁ መጠቀም ትችላላችሁ ማለት ነው እና ከመጠቀማችሁ በፊት ግን ያው የእሱን ቪዲዮ ተመልከቱት በደንብ እና ስለዚህ ደግሞ ብዙ ሌሎም ጥቅሞች አሉት። እኔ ሰርች ሰረግ ብዙ ጥቅም አለው። የምትፈልጉ ከሆነ ደግሞ ለሌላም ለምን እንደሚጠቅመን ቪዲዮ ረዘም ያለ እሰራ አለሁኝ ማለት ነው። ኮመንት ጻፉልኝ እና በቃ ሁላችሁንም ሰላም ብያለሁኝ። ያው ትንሽ ጠፍቻ አለሁኝ፣ ያው በተለያዩ ምክንያቶች ነው። ለመመለስ እሞክራለሁኝ። ሁላችሁም አበረታቱኝ፣ ከልብ አመሰግናለሁ።